ላልከኝ ትውቃችን ከጋብቻ ፊት ሶስት ዓመት ነው። ልክ ሁለት ሺህ ላይ ስንጋባ የመጀመሪያ በሙሉ ወንጌል አማኞች ቤተክርስቲያን የተጋባ ነው። አስር ዓመት አብረን ቆይተናል። ኦልሞስት እንግዲህ ከተጋባን ከስንተኛው፣ ኦልሞስት ከስምንት ዓመት ከሰባት ዓመት በኋላ ነው። እኔ ከዛ ፊት ወደ ፕሮቴስታንት እምነቱ መሄድ አቁሜ ነበር። እሷን አደርሳታለሁ፣ እሷ ተሳትፋ ትመጣለች፣ እኔ ውጭ ላይ እጠብቃታለሁ፣ ወደ ቤት እንሄዳለን። ይሄ ነበር ሂደቱ። ምክንያቱም እኔ በራሴ ምክንያት ፖዝ አድርጌ ራሴን እንትን እያልኩ ነበር። በራሴ ራሴን አገለግል እኔ በእኔ መንገድ በዛ መንገድ ስለማየው ቆም ብዬ፣ እሷን ትሪት ማድረግ የእሷ መብቷ ነው የምታሆነ የምትፈልገው ነገር ስታደርግ ኦኬ ጎሄድ። እኔ ግን እስቲ ለምሳሌ እኔ ኦርቶዶክስ ሆኜ እሷ ፕሮቴስታንት ሆና ማንም ሰው አብሮ ይኖራል። የአለም ሀገር ሁለት ሺ ዘጠኝ ወደ ውድድር አሜሪካ ይርኩት ከዛ በኋላ ባለቤት ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው። እኔ ሲመለስ ማፈለግ ጀመር። ከአንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ። ጸበል ጸበልጃለሁ የሚል የተጋባ ነው በፕሮስታንት የሚነት ነው በሙሉ ወንጌል እንዲህ ጸበል ሊሄድ ቻለ የሚል ጥያቄ ነበረ። ልክ አይደለም በእኔ ምነት። አሁን ናቴ ጋር ደውላ ናቴን አግኝቼ የተደረገው ነገር የሆነው ልክ አይደለም፣ ከስተት ከመንገድ የወጣ ነው። እኔ መጣው ስልኬን ከፈትኩ። አንድ የሚያውቁኝ ሽማግሌ ደውሎ አገኙ አናገሩኝ እኔ በጉዳዩ ያው እራሴን ለማዳመጥ ይህን ያህል ጊዜ አልነበርኩም በርቄ ነበር ከሷ አሁን ግን መጥቼ ያለው የመጣሁትን ያው መነጋገር ለውሳኔ ነው ያለውን ነገር ማናገር ይችላሉ አልኳቸው አናገሩኝ በተለያየ መንገድ ተለያየችን ተከተ ማለፍ ነው ስለዚህ እዚ ጋር ወይ የእኔ ያለመኖር ለእሷ ሌላ እድል ይሆናል ብዬ አምን ነበረ ምክንያቱም ብዙ ጊዜ ያለው ፍትጊያ ሌላ የተሻለ ነገር ይፈጠር ይሆናል ሰው ለምን እንደክማለን ሁለታችን በባዶ መፈራገጥ። ዝም ብሎ ካልተግባባ ተግባብተው ነገር ማድረግ ካልቻልክ ደግሞ በህት በወንድ መቀጠል ይችላል አለ። ያና ስቤ ያረኩ አብረን አሁን አሁን ካለችን ባለቤት ጋ እንኳን አብሮ ተቃቅፎ ነው የሚኖሩት፣ በፍቅር ነው እናሳልፈው፣ እንረዳዳለን። ካመናችሁበት ሰላሙ ይሄ ነው የሚበልጠው። እንደሌላው ሰው ደግሞ የማይሆን መንገድ የሚገባበት ምንም ነገር የለም። ይሄ ነው፣ ሰላም አንድ ሰው በተለያየ ጫና አብሮ ሲኖር ሳይስማማ ውስጡን ሳያድስ አብሮ ሲኖር አደጋ ላይ ነው። ሁሉ ጊዜ የምናየው እንደምንሰማው ማለት ማንዴቱ ካለኝ ህግ ካለ መንግስት እንደዚህ አይነት የሚቻል ከሆነ እየጠበቃ መከር ኳ ፍቺ መጠየቅ ይቻላል። ወደ ፍርድ ቤት መመልከቻ ተጻፈ እንደውም ከጠበቃ ጋር አግሪመንት ፈጠረን እንደ ጠበቃ እንደማለሙያ ያለውን ንብረት ጠየቁኝ ማገድ ስለሚቻል ማለት ነው። ይህን ይህን አርገ በዚህ መንገድ መሄድ እንችላለን ሲሉ እኔ ንብረት አላገድም። እኔ ከቤት ወጥቻለሁ፣ እሷ ጋ እንደ ማንኛውም ሰው ከጓደኞቿ እንዳታንስ ቤት ውስጥ እሷ ትኑር፣ እኔ ውጭ ሆኜ ያለውን ነገር ማየትን መከታተል እንችላለን ብዬ ተማመንን። እሳቸውም ደስ አላቸው። መጥሪያ ሰጠን፣ አመለከትን ፍርድ ቤት የፍቺ እንትን ማለት ነው። ከዛ መጥሪያ ተሰጣት፣ ቀረበች ከዛ

ስትል አጥጋቢ አይደለም ብሎ ፍርድ ቤት ወሰደ። ፍቺው ኢሚዲትሊ በነጋታው አንድ ክስ መጣ። በሲቪል ፖሊስ ተይዞ ወጣው ምንድነው ሲል በፀረ ሙስና ተከሳያል። ፀረ ሙስና እኔ የመንግስት ሰራተኛ አይደለሁም። የድርጅት የትልቅ ማንቀሳቀሳቸው ከህዝቡ ጋር ወይ ኮምፕሌክስ ነው ብሎኛል። አይደለም ይሄ ልክ ፍቺው ብሬክ እንዳደረገ እሺ፣ የመጣው ሳምንት አልፈጀበትም ይሄ ጉዳይ በተለያየ መልኩ ለካ ተይዥ ያሉ ትልቅ ወንጀለኛ ማለት ነው። ከዛ ቀረብን ያለው ነገር ተያዘ። ፍርድ ሂደቱ ሄደ። ሳይ ነፃ፣ ምንም ነገር የባልና ሚስት ጉዳይ ነው። የፍርድ ቤት ያለው ክርክር ነው። በዚህ በዚህ በዚህ መልኩ የለበት ነገር አለ የለም ተባለ። በዋስ ተለቀቁ። ተጣራ፣ መዝገቡ ተገዝቀ። ከዛ በኋላ ያሉት ነገሮች እየቀጠሉ መጡ። የፍርድ ቤት ቅጥጥላችን ቀጠለ። የንብረት ክፍሎች ያሉት ነገሮች እየመጡ ክሱ ይሄደ ሲሄድ ወንጀሎች አሉበት፣ እንደዚህ አይነት ነገር አለ፣ እንደዚህ አይነት ነገር አለ፣ ይጣራ ሰባት ዓመት ይሄ ንብረት ደሞ ላስተዳድር ውክልና ካልተሰጣኝ ብለው ራሱ ውክልና ተቀብሎኛል አሁን ይሄ ንብረት ምን ላይ ነው ያለው፣ በምሎ ይገዳ ያስፈልጋል መቼ ምን እንዲህ አይነት ነገር ከተፈጠረ ይገዳ እንድሰጠኝ ጠየቁ። ጠይቀ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ አስራ አንድ ቤት ነው ከአስራ አንዱ ቤት እኔ የምኖርበት አንዱ ቤት ነው። አስሩ ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። ይሄ ጉዳይ ሰባት አመት በህግ ሲንከባለን የመጣ ነው። ይሄ አሁን ስፔሻሊ አስራ አንድ ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከአምስት ከስድስት ከሰባት ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መቼስ የለም አለ ያ ሳያገኝ ነው። ይህ ፍርድ ቤት እዚህ አይቶ አይቶ ሰባት ዓመት ፈቶ እዚህ ውሳኔ ላይ የደረሰው እነሱ ማብራረት ከፈለገ ማብራረት ይቻላል። አንደኛ አስራ አንድ ቦታ ያለኝ ስትላት፣ ይቅርታ አድርግልኝ ሴፊሻ ስንተሸጡ የት ነው ያሉት? ምንድናቸው? ስፔሲፊክ እንኳን የተቀመጠልህ ነገር የለም። እኔ እንደተረዳሁት ከሆነ ስህተት ካለብኝ አረሙኝ፣ ምንም እዚህ ቦታ ላይ የሚል የለም በአፉን የተነገረ እንጂ ምንም ማስረጃ ቀርቡላ አይደለም። ሰው አሁን ባፋ ነው ያለችው ያለችው እንጂ አስራ አንድ ቤት የሚባል ነገር በፍጹም የላትም የለንም። መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት አይል አሁን እሷ እንዴት ኖረ ያመጣሁት ማለት ነው ሙሉ ይቀውም ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይህንኑ ለእናቱ በ200 ሺህ ብር ይሸጣላቸዋል። ላይ የእሷ እናት ማለት የእኔም እናት ናቸው። እናቶችን ኮፈል የነበረ የሚኖሩት ቤት ያለው ገዝተን ማስፋፋ ያደረግለት ሰርቪስ ቤት ሰርችለት ሁሉ እቃውን አሟልቼ ማለት ነው። አሟልተንም አንድ ላይ ምቹ አድርገን እናትየሁን ከኮፈሌ አምጥተን ሻሸመኔ እዛ ቤት ላይ አሳርፈ ግቡ ብለን በፍቅር የሰጠናቸው አንድ ቤት አለ። ይህን ካደረገን በኋላ ነው ገርጂ ኮንዶሚኒየም ሽልማት አይደለም ሲጀመር። ያን ጊዜ ምናልባት ለስፖርተኞች ቅድሚያ እድል ተሰጥቷል። እጣ ለእነሱ እንዲወጣ ተደርጎ እጣውን እኛ እራሱ አንፈልግም ብለን ጓደኛችን ናት እጣ ወጣችልን። እጣ ስታወጣ ለኛ እንደውም የተሻለን የደረሰን ለእሷ ደግሞ ሌላ ቦታ ከኛ ነገር አደስን ማዘር መታ እንድትቀመጥ አረግን። አምስት ዓመት ሲሞላው ነው ካርድ እንትን ሰርቲፊኬት እንኳን የምትቀየረው ካርታ የምትቀየረው ኮንዶሚኒየም የገዛ ነው። አንድ መቶ ሀምሳ ሁለት ሺህ ምናምን ብር ነው። ስሊፖችን ላሳይ ይችላሉ፣ ደብዳቤዎችንም ላሳይ ይችላሉ። ሽልማት ሳይሆን በሽያጭ ነው የገዛ ነው፣ ከመንግስት ከቤቶች ኤጀንሲ ይህም ቤት ወዳ ፈቅዳ በራሷ እናቴ እናቷ ናት። የኔ የእሷ እናት የኔ እናት ነው። የምንኖረውም ለእነሱ ነው። በቤተሰባችንም ጭምር ነው የምንኖረው። እኛ ብቻ በልተን ለጀሪ ነገር ብንሆን ባዶ ቀፎነት ነው። ህይወት ለእናተም ነው ህይወት፣ ለወንድም ለዘመድ ነው ህይወት፣ ለሀገር ነው፣ ለጎረቤት ነው፣ ለሀገርም ጭምር ነው አይደል? ህይወት የምትኖረው መኖር ማለት ይሄ እኮ ነው። ይሄው ትርጉሙ ይሄ ነው እኮ። ካልበለዚያ እኮ ሳር የጋጡ ዝም ብሎ መዞር ይቻላል። ምን ያለፋናል? እንደዚህ ምን ያደቅመናል? ይሄ እዛ ጋር ያልኩት ያደረኩትን ትሪትመንት ስታይ እኔ እንኳን ይሹን አላውቅም። እኔ ክሪስ ክሮስ ነው ያለው ያ ነው ያን ስላደረኩ ብቻ በራሷ ሁሉ ተነሳሽነት ነው ለማዘር በራሷ ስሟ ይዞርላት ካርታ ይሰራላት ሰርፕራይዝ እናድርጋት አለች። ይሄማ ጥሩ መልካም ነው። ይ ያንን ቤት ሁለት መቶ ሽያጭ ሁለት መቶ ሺህ ሽያጭ ውል ተሰርቶ ምክንያቱም ምናለው መሰለህ ድካም እውነት ነው የምናወራው ስለ እውነት ነው የምናወራው። እና ሽያጭ በባህሪው አንድን አካል ምን ያደርጋል ያመላልሳል፣ አይደል? ያመላልሳል ሰው በሽያጭ ፍራንክ ሰተና በሽያጭ ቢሆን ነው የሚሻለው። መልካም እውነቱ እሷ ከፍላ ባትከፍለንም እኛ ራሳችን ሰተናትን የሽያጭ ዋጋ ያደረግ ነው ጉዳዩ። ቶሎ እሷ እንዳትመላለስ ለስጦታ ለመፈረም እንዳትመላለስ በራሷ ይሄ ተደርጎ ነው ወደዚህ የመጣው። ይሄ ካርታው ካለቀ በኋላ ቤተሰብ ሄደን ሰርፕራይዝ ያደረግናል። የባህል ምግብ ተዘጋጅቶ የቅቤ ቡና በጣም የምትወደው ትንሽ ከርከር ያለ ነገር ካለ ማ የቅቤ ቡና ብላ ምትሄድናት በፍቅር ነው ምትወደ የምትወደው ነገር ተሰርቶላት ተጋ ፎቶ ተነስቶ ያ ስልክ ያለመኖሩ ነው እንጂ ፎቶግራፍ ሲቀባበሉ እነዚህ ርክክብ ሲያደርጉ እንኳ የሚገርም ብዙ መረጃዎች ነበሩ። የአንድ ስልክ መጥፋት ነው ብሎ ታሪክ እዚህ ድረስ ለእናትዮ አሁን አዋሾ ቀበሌ ላይ ለእናትዮ ያመጣናቸውን የመኖሪያ ቤት አራት መቶ ካሬ ቤት ቪላ ያለው ሰርቪስ ቤት አከራይቶ እንዲጠቀሙ በግንብ ያጠርኩት አደገኛ አጥር ያለው ሁለት መቶ ካሪ ደግሞ በእኔ ስም ገዝቼ ነበር። ሻሸመኔ እዛ አካባቢ ላይ እሱም ቦታ ለት ይጠቀሱ። እውነት ሀቅ ካለ እውነት ከሆነ ለምን ዝም ብሎ ቀስታ አንድ ቦታ ብሎ ይወረወራል? ምንድን ነው ትርፉ ማጥቀት። አስራ አንድ ቤት ነው። ከአስራ አንዱ ቤት እኔ የምኖርበት አንዱ ቤት ነው። አስሩ ቦታ ማለት ነው ቤት ያለበት በሙሉ። ማዞር ጀመርኩ ማለት ነው፣ ገዳው ይዤ ማለት ነው። ይሄ ቤት ሁሉ በሰው ስም ነው አለው ሲዞር ማለት ነው። አምስት መኪና አስራ አንድ የሚባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከፍ ተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው እንዳልኩ ሕግም ይዞት ሕግ ጥግ ያደረሰው ነው። ሕግ ለእኔ የሚያዳላበት ለእሷ የሚያዳላበት ምንም ሕግ እኔ እኩል እንደሆነ ነው የምረዳው። ነውም ደግሞ ሕግ መሰረቱ አንዱ ክልና የምትሰጠኝ አንድ ሰው የሚሰጥ የእሱም ስራ እንደተሰራለት አሁን እናሷ ባልና ግማሹ የእኔ መብት ነው። የእሷን ግማሽ መብት ነው ለእኔ የሰጠችው። ምክንያቱም ያን ቦታ መሯሯጥ አልችልም፣ ስራ ቢዚ ደክሞኝ ይመጣለው እሷ ተወዳዳሪ አብረን ደክመን እንመጣለን። እሷ ተወዳዳሪ ስለሆነች ማረፍ አለባት። እኔ ተወዳዳሪ ስላልሆንኩ ደግሞ ሌሎችን ጉዳዮች ጎን ለጎን ማካሄድ አለብን። ምክንያቱም ፕሮፊቱ ምንድን ነው ማረፉ ነው። ለዛኛው ለሚጠብቅ ውድድር ማረፉ ነው። ግብአት አቅምን መልሰ ሰብስበ ትሪት አድርጋ ነው የምትሄደው እንጂ ትሪንግ ሰርተ ብትወዝማ ወይም ያለውን መብት የጋራ መብታችን እንዳስተዳድርላት ተሰጠች። ይህን ድካሙን ለመሸሽ ማለት ነው። በዛ መሰረት ነው እንመካከራለን። ይህ ቦታ እንደዚህ ሊሆን ነው፣ እንደዚህ ልንገዛ ነው፣ አሁን ደግሞ እንደዚህ ሊሆን ነው። የእሷ ማሳብ በደንብ አለበት። በደንብ ተመካክረን ነው የምናደርጋት። አዎ ኦኬ፣ እንዲህ እንዲህ አይነት አግኝቻለሁ ያለው እንዴት ይሻላል? በቃ ንግዛውና የተወሰነ ጊዜ ቆይቶ ተገላብጦ ደግሞ የሆነ ፍራንክ የሚያመጣ እኛ ይጠቅመናል ስራ ነው፣ ጎን ለጎን ስራ ማለት ነው። ይሄኛው የአትሌቲክ የስፖርቱን ስራ ረቡ በእንዲህ ባላች ነገር መጥቀም ማለት ነው። ሳይኮሎጂካልንም አረም ማስተካከል ማለት ነው እያለ እንግዲህ እንደዛ እየሰራን ነበር የምንመጣው። በወክልናው ደረጃ ላይ ጉዳት መጣብኝ የሚለው ነገር እኔ በፍጹም ሀቅ አይደለም ብዬ አምናለው አገልግሎት ነበረ ችግር በዚህ ምክንያት ችግር አመጣብኝ የሚባል ነገር ካለ መቶ መወያየት እንችላለን። በሩጫ ህይወቴ ላይ አሁን አንድ አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደረሽበት በወንጀል ከሰስኩት እንዴት በወንጀል ይከሰሳለሁ በማለት ግድያ መኮራ ተደረገብኝ። በጣም ያሳዝናል። እኔ በመስማት ይህን በመስማት የራሱ አሳፍረኛል ሰው ጋር ይሄ እንደዚህ አይነት ነገር በመሄዱ በጣም ያሳፍረኛል። እንኳን አስራ ምናምን አመት አብረ የኖር ከሆን ሰው አይደለም፣ አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመርገጥ ሁለቴ ሶስቴ ማሰብ አለበት። በረሮ እንኳን እንደዚህ ለመርገጥ ነፍስናትና ነፍስ ነው የሚንቀሳቀሰው የአንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው ሪቨርስ ነው። የኔ ጩኸት ነው አንዳንድ እየጩኸች ያለችው ብዬ ነው የማስበው። አሁን መናገር ስላለብኝ የምናገረው ባልናገር ደስ ይለኝ ነበረ። ይህና አብሬያት ኖርኳት እንደዚህ ሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገደደኝ። የኔን ጩኸት ነው እየጩኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረው ወደ ስድስት ሰባት ጥይት የተኮሰብኝ